አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የተከበራችሁ የፋፊ ቤተሰቦች እንደምናላችሁ ሰላም ናችሁ ወይ? የፋፊ ናይርኩት የቅድ ማለት ተውሂድ ቤተሰቦች እንደምናላችሁ። አልሐምዱሊላሂ ው ፋፊፊ ፋፊ ማለት ስለለመደ ነዋ። እና ዛሬ ደግሞ ባቡ ሰ ሰባተኛው ባብላይ ማጃፊ ሩሩቃ ወተማኢም

የፈቀደው የማይፈቀድ ይመሩቅ አለ ማለት ነው። እና ደግሞ ተማኢ ህርዝ እንግት ላይ የሚጠረጠረው ምናምን ሄድ ግን ምናምን ማለት ነው። እሱን አስመልክቶ የመጣ አርእስት ነው ይላል። ወፊ ሷሒህ ሳሒህ በሆነው ዘገባ ነቢ በሺሪን አንሷሪ የአንሷሪይ ጎሳ የሆነው የመዲና ጎሳ ረዲ ላሁ አንሁ መልካም ስራውን አላህ ይውደድለትና አብአቢበሽር ምን አለ እነሁ ነገሩ እኮ ከነ ነበረ ማዐ ረሱልላሂ ሰለላሁ ዐለይሂ ወሰለም ከረሱል አለ ሰላም ጋር ነበሩ ይላል ፊ ባዕዲ አስፋሪሂ ፊ ባዕዲ ከፊሎቹ አስፋሪሂ በሰፈር ላይ በጉዞ ላይ ያሉት ከፊሎቹ ነበርን ነበርን እያለ ነው እንግዲህ ማለት ነው

ክር ገመድን አንገቱ ላይ ግመሉ አንገት ላይ እንዳያስቀሩ እንዲነግራቸው ረሱል መልእክተኛ ላኩ ይላል። ረሱል ሰለላሁ ዓለይሂ ወሰለም ኢላ ቆጥያት የተቆረጠች ብትሆን እንጂ አንገታቸው ላይ ለምሳሌ አይናስ እንዳትበላ ወይም ርጉዝ ሆና ሾተላ ምናምን ነው ብለው አንገታቸው ላይ ለሆነ መድኃኒት ነገር አንገታቸው ላይ እንዳያስቀሩ ያኔ ሱሱ መልክተኛ ላኩ ማለት ነው። ነብያችን ወደ ግመሎች እረኞች ማለት ነው መልክተኛ ላኩ አንገታቸው ላይ ምንም ነገር እንዳይቀር ይላል። እዚህ ጋ ያው ግልጽ ትንሶ ሰብሰብ ያለ ነው። ግልጽና ግልጽ ነው ይመስለኛል። ነቢያችን አለይሂ ሰላቱ ወሰላም እንግዲህ በሆነ ሰፈር ላይ እየተጓዙ እያለ በቀሩት አለ ግመሎች ላይ ግመሎቻቸው ላይ አንገታቸው ላይ ገመድ እንዳይቀር ገመድ ያ ገመድ ለበሽታ ለምናምን መድኃኒት ነው፣ ሩቃ ነው ወይም ህርዝ ነው ምናምን ብለው ማለት ነው። እንዳይቀር ላኩ። ከዛ ማን ነው ገመድ አንገታቸው ላይ እንዳይኖር የተቆረጠ ቢሆን እንጂ ይላል። ወአን አቢ መስዑድን ረዲ አላሁ አን ከአቢ መስዑድ የተያዘ ዘገባ ነው። ቀል አሉ ሰምዒቱ ረሱሉላህ ሰለላሁ አለይሂ ወሰለም ያለ መልክተኛ ሰምቻቸዋለሁ። አሉ ኢብኑ መስዑድ የቆሉ ሲሉ

መልካም ስራውን አላ ያውደድለት እና መርፎዕን አይ ከረሱል የደረሰ ማለት ነው። ን ረሱል ናቸው። መን ተዓለቀ ያንጠለጠለ ሸይአን አንዲያችን ነገር ወኪላ ኢለይህ በሱ ላይ ይጠጋል ያስጠጉታል። አላህ ስብሃነው ተዓላ በሱ ላይ ያስገድፈዋል። ረዋ አህመድ ያመድ ዘግበታል። ወተርሚዚ ተርሚዚ ግሙ እንዲሁ ዘግበውታል። አተማኢሙ ተማኢም ብሎ ማለት ሸይኡን አንዲያች ነገር ነው። የዋል ሊቁል ሊያብራራለን ነው ማለት ነው። ተማኢም ምንድን ነው?

ከፊሎቹ ደግሞ ለም ዩርከስ ፊ ከፊሎቹ አላግራሩም ሽርክ ነው ብለዋል። ነው ወየጃሉሁ ሚናል መንሒ አንሁ ምንሁም ኢብኑ መስዑድ ረዲ ላሁ አንሁ ይዋ አንድኛው ኢብኑ መስዑድ ነው ከተከለከለውና መጥፎ ከሆነው ከተጠላ እንደሆነ ተናግረዋል ማለት ነው። ከፊሎቹ ሶሀቦች ከዛ ውስጥም ታያ ኢብኑ መስዑድ ረዲ አላሁ አን እሱም ተከልክሏል ካሉት ውስጥ አንዱ ነው ይላል። ተማኤም የሚለውን አየንም ማለት ነው። ምን እንደሆነ ተማም አዑዚ ብላ መ ተማኤም እንግዲህ እንደዚያ ነው ማለት ነው። ተማኤም ምንድን ነው? የሆነ በሕፃን ላይ ላይ ተተብትቦ የሚደረግ ማለት ነው። አውዚ ብላ ወሩቃ እዚህ ጋ የምንረዳው ነገር ተማይም ከቁርአንም ይሁን ከምንም ይሁን እንደማይፈቀድ ነው የምንረዳው። ከፊሎቹ ቢያግራሩትም ቁርአን አንገት ላይ ሰፍተው የሚያረጉት ያ ሰው ሽንት ቤት ይገባ፣ ለህፃኑ ቆሻሻ ነገር ይረጭበታል። ቁርአን ደግሞ ይ ተቆሻሻ ነገር የራቀ ነው፣ እና አይፈቀድም ነው እንግዲህ ወሩቃ ሩቃ ብሎ ማለት ደግሞ ይሄ የለ ስዋናት ልቲ

በረግድም አግራርተዋል ፊሂ ረሱል ለ ላሁ ሰለም ነቢያችን ሳይሰለም አግራርተዋል። ሚንልአይን ወለሆማ ለአይንናስ ና ለሆማ መርዛማ ነገር ለተነደፈ ሩቃ እንድደረግለት ረሱል አዘዋል። ሌላ እንግዲች የተነጠለችው ናት ነው፣ ያልተነጠለው ደግሞ ሩቃ ዝም ብሎ አለ ሩቃ ነው ብለው ከምናምን እየተባተቡ የሚያደርጉት ይሄ ሽርክ ነው ነው

ወደ ባሏ ዘንድ ተወዳጅ እንዲያደርጋ የሚሰሩትና ሰርተው ደግሞ የሚሞግዱበት ነው ይላል። ወረጁሉ ኢላ ኢምራቲሃ ወንዱም ደግሞ ሰርቶ ኢላ ኢምራቲሃ ወደ ሚስቱ ተወዳጅ እንዲሆን የሚሰራው መስተፋቅር ነው ነው፣ በአማርኛ መስተፋቅር። ረዋሁ ኢማሙ አሕመድ ኢማሙ አሕመድ ዘግበውታል። አን ሩ ሩይፊዕን ረዲየላሁ አንሁ ከሩወፍዕ። ከሩ

ጢሙን ጢሙን አሳድጎ በምናምን የቆጣጠረ አው ተቀለደ ወይም ደግሞ ገመድን ያንጠለጠለ በሱ ላይ ክር ምናምን ያኔ ኩታ ኩቶ ያንጠለጠለ ወትረን ገመድን ማለት ነው። አዊስ ተንጂ ወይም ደግሞ ስቲንጂ ያደረገ ቢ ቢራጂዒ ዳበቲም በከብትበት ማለት ነው። በኩበት በኩበት እስትንጃ ያደረገ አ ወይም ደግሞ አዝሚን በወይም በጥንት ነገር እስትንጃ ያደረገ ያደረገ ማለት ነው። ኢነ መን ሙሐመድ እኮ ሰለላሁ ዓለይሂ ወሰለም በሪኡን የጠሩ ናቸው። ሚንሁ ከዚህ የጠሩ ናቸው ብለህ ለሰዎች ተናገር። ምናልባት እድሜክ ሰተጥ ውሉ ያኔ ሊረዝም ይችላልና አያሉ ነው ነብያችን አለይሂ ሰላቱ ወሰለም። ከዚህ እንግዲህ ብዙ ሀዲስ እንማራለን ነው ረጋ ብለን ታዳመጥ ነው። እሺ አውዶ እንዳይበዛባችሁ ግን በደምብ ብትረዱት ብታዳምጡት ወላ والله ይጠቅማችኋል እንጂ አይጎዳችሁም። ስህተትም ካለ ደግሞ የምታውቁት ኮመንት ላይ ብታሳውቁኝ አጅር ታገኛላችሁ። ጠይብ ወአን ሰዒድ ብን ጁባይሪን አቋል መን ቆጠዐ ተሚ መተን።

ይህን ተሚማን በጣም ይጠሉ ነበር፣ ይላል ውድ ቤተሰቦች፣ ላይክ ሽር፣ ሰብስክራይብ በማድረግ አዲስ ቻናል ነው አሳድጉኝ። እስኪ እንግዲህ በዙ በወር ውስጥ እንኳን አንድ ሺ አስገቡኝ። አንድ ሺ ቀላል ነው። አንድ ሺ አስገቡኝ እና ደግሞ ላይክ ሽር አድርጉ። ይህን ትምህርቱን ደግሞ ተከታተሉት። ወላሂ ጎዳችሁም ይጠቅማችኋል እንጂ አይጎዳችሁም። ሀቂቃ ማለት ነው እና ይህን ይመስላል። ሰላሙ አሌይኩም ወረህመቱላይ ወረካቱ